ሰላም ሰላም፣ ጤና ይስጥልኝ። እንዴት ውላችኋል? እንዴት ሰንብታችኋል? እንዴት ክርማችኋል? የተወደዳችሁ ውድ ተከታታዮቻችን ባዩ አለም ፕሮግራማችን በብስራት ቴሌቪዥን ብቻ ጀምሯል። ፕሮግራሙን በማዘጋጀትና በማቅረብ ወደ እናንተ ደግሞ እኔ ይልማ ዘሪሁን፣ እንዲሁም ደግሞ እኔ ብሩክ ጫላ። ዛሬም አዲስ እንግዳ አዲስ ሰው አዲስ አነጋጋሪ ታሪክን ይዘንላችሁ መጥተናል። በአዮ ዓለም በብስራት ቴሌቪዥን ሁል ጊዜም በዚህ ሰዓት ወደ እናንተ የሚቀርብ ፕሮግራም ነው። በአለማችን ላይ ያሉ አስገራሚ ሰዎችን ታሪክ እንዳስሳለን። ያልተነገረላቸውን ታሪክም ጎልጉለን አምጥተን ለናንተ ለወዳጅ ዘመዶቻችን ለተከታታዮቻችን የምናደርስ ይሆናል። ለዛሬም እንደተለመደው አዲስ ታሪክ፣ አዲስ ሰው፣ አዲስ አነጋጋሪ ጉዳይን ይዘንላችሁ መጥተናል። በትክክል እንግዲህ ዛሬ ይዘንላችሁ የመጣነው አንዲት እንስት ነች። እጅግ በጣም አደገኛ የምትባል ሴት ነች። ኮሎምቢያዊት ሴት ነች። በኮሎምቢያ ውስጥ እጅግ ድሃ ከሚባሉ ማህበረሰብ ውስጥ አድጋ ነገር ግን በአለማችን ላይ ልዕለ ሀያል የምትባለውን አሜሪካ ከአንዴም ሁለቴ ጥሳ እየገባች ትልልቅ የሆኑ መርማሪዎችን፣ ፖሊሶችን ስቃይ ያበላች በወንዶች የሚመራውን የእጽ ዝውውር እሳ በመግባት እንግዲህ የራሷን ትልቅ የብረት ኢምፓየር የሚባል የብረት ክንድ ያለው ሰንሰለት ማቋቋም የቻለች ኮሎምቢያዊት ሴትን ነው ይዘንላቸው የመጣ ነው። አሁን እንግዲህ ይልማ እንዳላችሁ እንግዲህ ኮሎምቢያ እንግዲህ ብዙዎች የምታውቋት በእጽ ዝውውር እንደዚሁም ደግሞ ግፋቢል በእግር ኳስ ላቲን አሜሪካ ላይ ያለች ሀገር ነች። እንግዲህ ኮሎምቢያ በእጽ ነጋዴዎቿና በተለያዩ ካርቴሎችም በጣም በሰፊው የሚንቀሳቀሱባት ሀገር ከመሆኗ የተነሳም በርካታ ኮሎምቢያውያን በዚህ የዝውውር ውስጥ እንደሚሳተፉ ይነገራል። ታዲያ ዛሬም ወደ እናንተ ታሪኳን ይዘንላችሁ የመጣ ነው እንስትም ዘ አይረን ሌዲ እንግዲያው በኮኬን አለም ውስጥም ዘ ብላክ ዊዶ የሚሏት ወይም ደግሞ ዘ ኮኬን ጋድ ማዘር የምትባለው ግሪዜልዳ ብላንኮን ነው። በትክክል ግሪዘንዳ ብላንኮ ትባላለች። እች ሴት ቀደም ሲል እንዳነሳ ነው ኮሎምቢያ ውስጥ የተወለደች ነች። ኮሎምቢያ ውስጥ ከደሃ ማህበረሰብ የተገኘች የኋላ ታሪኳን ስንመለከት፣ በነገራችን ላይ የዚችን እንስ ታሪክ ይዘን የመጣ ነው በዋነኝነት አንዳንድ ሰዎች በልጅነታቸው በጠለይ እጅግ በጣም ኃይለኛ ግፊት ከማህበረሰብ ሊሆን ይችላል፣ ከአሳዳጊዎቻቸው ሊሆን ይችላል፣ ከባድ የሆነ ግፊት በሚገጥማቸው ጊዜ ምን አይነት ሰዎች ሊሆኑ ይችላሉ የሚለውን ነገር ማሳያ ነው። እቺ ሴት በድሃ ቤተሰብ ውስጥ ነው የተወለደችው። በድሃ ቤተሰብ መወለድ ኖርማል ሊሆን ይችላል፣ ነገር ግን እንጀራ አባቷ በተደጋጋሚ ይደፍራት የነበረ ነው ለዛውም ገና አስራዎቹ እድሜ መጀመሪያ አካባቢ 11 12 አካባቢ በዚህ የተነሳ ከወላጇ ከእናቷ ቤት ገና 11 12 አካባቢ እድሜ ላይ እያለች ነው ለቀ ያወጣችው በዚህ እድሜዋ ላይ እያለች ደግሞ በጣም በሚገርም ሁኔታ እጅግ አደገኛ ባህሪና አንድ ሴት ልታደርገው አትችልም የሚሉ ድርጊቶችን ሁሉ ፈጽማለች 11 ዓመቷ ላይ ልጅ አገታለች። በነገራችን ላይ በ11 ዓመቷን የወንጀልን ልምምድ የጀመረችው በ11 ዓመቷን ልጅ አገታ። ይህንን ለዛውም እሱ 11 ሆና የ14 ዓመት ልጅ ነው ያገተችው። ያንን ልጅ አገታ፣ ወላጆቹን ገንዘብ ጠየቀች፣ ጎማ ክፈሉ አለች። ነገር ግን ወላጆቻው ብር ስላልከፈሉ ገለዋለች ነው የሚባለው። በነገራችን ላይ ተመልሰናል። ክብራትና ክብራን በመከታተል ላይ የምትገኙት ባዩ አለም ዝግጅታችንን ነው በብስራት ቴሌቪዥን ብቻ ፕሮግራም በማዘጋጀትና ወደ እናንተ በማድረስ ደግሞ እኔ ይልማዘሩ እና ብሮ ጫላ አብረን አለን። ዛሬ ይዘንላችሁ የመጣ ነው ደግሞ ወደ ደቡብ አሜሪካ ወይም የአሜሪካ የቅርብ ጎረቤት ወደ ሆነችው ኮሎምቢያ ያፈራቻትን በዓለም የእፅ ንግድ ዝውውር ውስጥ እጅግ አደገኛና ምስጢራዊ የሚባል በርካቶች ህይወታቸውን የሚያጡበት ምን ሊባል ይችላል? የእሳት መንገድ ሊባል ይችላል። በማንኛውም ሰዓት፣ በየትንኛውም ቅጽበት እሳቱ ሊበላ የሚችል የንግድ ሰንሰለት ነው። በዚህ ሰንሰለት ውስጥ ግን የወንዶች ነው የሚባለው በጠቀም ምክንያቱም አንደኛ ከፍተኛ የሆነ መገዳደል ያለበት ስለሆነ፣ በዚህ የወንዶች ዓለም በሚባል ትልቅ ወንጀል ሰንሰለት፣ የንግድ ሰንሰለት ውስጥ ግን አንዲት ኮሎምቢያዊት ሴት አለች ስለ እሷ ኮሎምቢያዊ ሴት እያነሳ እንገኛለን። እቺ ሴት እንግዲህ ቀደም ሲል እንዳነሳ ነው ከልጅነቷ ጀምሮ በጣም የተገፋች ነች። በእንጀራ አባቷ ተደጋጋሚ የመድፈር ሙከራ የተደረገባትነት በዚህ የተነሳ የወንጀል ስነልቦና ውስጥ በማደጓ የተነሳ ገና በአስራዎቹ መጀመሪያ አካባቢ ወደ ጎዳና ይወጣች። ወደ ጎዳና ስትወጣም እንግዲህ ካርሎስ ትሩጆሎ የተባለ ሰው ይህ ሰው በነገራችን ላይ የመጀመሪያ ባሏ ነው ነው ያሚያገኛት ወደ ጎዳና ስትወጣ የተቀበላት ይህ ሰው ደግሞ በእፅ ንግድ ዝውውር ውስጥ አለሚባል በኮሎምቢያ ውስጥ አለሚባል የሚባል ወንበዴ ነበር። በትክክል ካርሎስ ትሩጃሎን የእጽ ዝውውሩን ብቻ ሳይሆን ህገወጥ የሰዎች ዝውውርንም በማቀላጠፍ በተለይም ደግሞ ከኮሎምቢያ በኒካራጉ፣ በሆንዱራስ እና በጓቲማላ አድርጎ በሜክሲኮ በኩል ወደ አሜሪካ ሰዎችን በማዘዋወር በሚያሚ፣ በኒውዮርክ እንደዚሁም በካሊፎርኒያ በሎስ አንጀለስም እንደዚህ አይነት ስራዎችን የሚሰራ ሰው ነበር። እና እሷ ወደ 19 አመቷ እየቀረበ በሴተኛ ዳር ህይወት ውስጥም በሌሎች ወንጀሎችም ከተሳተፈች በኋላ ይህንን ሰው አገኘች። ይህ ሰው እንግዲህ ለእሷ ወደ እጽ ዝውውር ውስጥ የመግቢያ መንደርደሪያ ነው ማለት እንችላለን። በነገራችን ላይ ሶስት ልጆችን ወልዳለታለች ለዚህ ሰው ከዛ በኋላ እንግዲህ ነገር ግን በ19 አመቷ አካባቢ ላይ ምንድነው የተፈጠረው እሱን ለማግባት ተገደደች። ለማግባት ከተገደደች በኋላ በከፍተኛ ሁኔታ የሰው ዝውውርን የሚያቀላጥፈው የእጽ ዝውውርን የሚያቀላጥፈው ሰው እሷ ማስተር ማይንዱ ለመሆን እንግዲህ አቅሙ በጣም ጭንቅላት ያላትም በነገራችን ላይ እንደ ዲዛይነር፣ ያ በትክክል እቺ ሴት በዋናነት ወደ የእጽ ዝውውር ንግድ ውስጥ እንድትገባና የበለጠ ስሟም ከፍ እንዲል ወይም ደግሞ በደምብ ተቀባይነት እንድታገኝ ያደረጋት ነገር የዲዛይኒንግ ችሎታዋ ነው። በነገራቸው ላይ በደንብ ማሰብ ትችላለች ማለት ነው። ወንጀለኛም ብቻ ሳትሆን ለነገሩ የማሰብ ችሎታቸው በጣም ፈጣንና ትልቅ የሆነ ይህንን ችሎታቸውን ደግሞ ለአደገኛ ወንጀል መጠቀም ከጀመሩ ብዙ ጊዜ ለመርማሪዎችና ለትልልቅ የሕግ ባለሙያዎች የራስ ምታት ነው የሚሆኑት። ይቺ ሴትም ወደ እጽ ንግድ ዝውውር ውስጥ በዚህ የመጀመሪያ በ19 ዓመቷ አካባቢ ባገኘችው ካርሎስ ሮጅሮ በሚባለው የእጽ ነጋዴ እንዲሁም ሰዎችን የሚያዘዋውር ሰው አማካኝነት ወደ ንግዱ ስትገባ በዋናነት የበለጠ ተቀባይነት እንደታገኝ ያደረጋት ነገር ምንድን ነው? ችሎቷ የዲዛይን ችሎቷ ነው። ለምሳሌ የውስጥ የተለያዩ የውስጥ አልባሳቶችን በሚገርም ሁኔታ ልዩ አድርጋ ዲዛይን ትሰራለች። በዛ ዲዛይን ውስጥ ደግሞ በተለያየ አካባቢ ቦታዎች ላይ ለምሳሌ ቱት መያዣ ሊሆን ይችላል መደበቂያ ይኖራል፣ ትሰራለች። ሌላው ደግሞ እጅግ በጣም የምትሰራው ነገር ጫማ ነው። ጫማ ለምሳሌ ሂል ጫማ ላይ ከውስጥ በኩል በልዩ ሁኔታ ውስጥ እጹ ይቀመጣል። ከዛ ኖርማል ጫማ ይሆናል። ሴቶቹ አድርገውት የትም መሄድ ይችላሉ፣ መንቀሳቀስ ይችላሉ። ይሄ እንግዲህ በመቶዎች የሚቆጠሩ ጫማዎችን የውስጥ አልባሳትን ነው የምታዘጋጀው። በዚህ ሰንሰለት ውስጥ እጅግ በጣም እየታወቀችና ጥሩ ብር ማግኘት ጀመረች ማለት ነው። በትክክል ከባሏ ጋር በዚህ ጉዳይ ላይ እንደዚህ በደንብ መስራት ከጀመሩ በኋላ እንግዲህ በኮሎምቢያ ውስጥ የሜድሊን ካርተል አለ። ብዙዎቻችሁ ታውቁታላችሁ። የነ ፓብሎ ኢስኮባር የመሰረቱት በሜድሊን ከተማ ላይ መቀመጫውን ያደረገው የካርተል ቡድን ነው። በዛ ውስጥ እሷ ግንባር ቀደሞ ወደመሆኑ መጣች። ከባሏ ጋር ያለውን ነገርም ወደኋላ ላይ ወደ እናንተ የምናደርስ ይሆናል። ምንድን ነው የተፈጠረው? እሷ በተለያዩ ዲዛይኖች በተለያየ መልኩ እጾችን ወደ አሜሪካ ሰርጋ ማስገባት ጀመረች። በዚህ ሰዓት ታዲያ የቡድኑ ወይም ደግሞ የዛ ካርተል ማስተር ማይንድ ወደ መሆን ድረስ ደረጃ ደረሰችም። እሷም ከባሏ ጋር ብዙ አለመስማማቶች እየተፈጠሩ መጡ። በጣም አቅም እየፈጠረች በሴቶች ንግድ ውስጥ ሆና ሴቶችን እያንቀሳቀሰችም ከፍተኛ ገንዘብን ማግኘት ጀመረች። እንደውም እስከ ሰማኒያ ሚሊዮን ዶላር አካውንቶች በእሷ ሂሳብ ይንቀሳቀሱ እንደነበረ በዚሁ መረጃዎች ያሳያሉ። ሴትዮዋ ግሪዜልዳ ብላንኮ የተባለችው ሴትዮ እንግዲህ አሜሪካን እጅግ የፈተነች በተደጋጋሚ ጊዜ የምትመላለስ እንግዲህ የጠቀስኩላ ሀገሮች አሉ እያቋረጠ የምትሄድበት ሀገሮች በጣም ብዙ ናቸው። እነ ኒካራጓ አሉ፣ እነ ኢኳዶር አሉ። ከኮሎምቢያ ስትነሳ ብቻ ሁንዱራስ፣ ጓቲማላ፣ ሜክሲኮ በዚህ ሁሉ ሀገር ውስጥ ማንም ዱካዋን ሳያገኘው ማንም አድራሻዋን ሳያገኘው እስከ ቴክሳስና የሚያሚ እንደዚሁ ኒውዮርክ ድረስ ዘልቃ መግባት ትችላለች። እንትኗን ዘርግታለች። እንግዲህ ሁለት የሁለት ልጆች አባቷንም እንዳስገደለችው ይነገራል። የመጀመሪያ ባሏን እና ወደ እጽ ንግድ ዝውውር ውስጥ እንድትገባ ያደረጋትን ካርሎስን እሷ ነው ያስገደለችው ተብሎ ይታሰባል። ምክንያቱም ሰንሰለቱን አንደኛ ደረሰችበት፣ አወቀች፣ ወይም ደግሞ ከሱ በላይ ስማርት መሆን ቻለች ማለት ነው። ከዛ በተለይ ደግሞ አብዛኛውን ሴቶችን ነው የምትጠቀመው በዚህ ንግድ ዝውውር ውስጥ ከኮሎምቢያ በቀጥታ ዩናይትድ ስቴትስ ትገባለች። በፊት ኮሎምቢያ ውስጥ ነበረ ይህን ንግዱን የምታሳልጥ የነበረው ወደ አሜሪካ የተለያዩ እፆች በተለያየ መንገድ ታስገባ የነበረው አሁን ግን እዛው ዩናይትድ ስቴትስ ውስጥ ቁጭ ብላ ሰንሰለቱን መምራት ብቻ ትጀምራለች ማለት ነው። በዚህ ሰዓት በተለይ ደግሞ 19 ሰባዎቹ ሰባዎቹ አጋማሽ ላይ በዓለማችን ላይ ከሚታወቁ ስም ካላቸው የእጽ አዘዋዋሪዎች ውስጥ ግንባር ቀደም ነበረች። እጅግ አስፈሪ ነች፣ እጅግ አስፈሪ ምክንያቱም እንደሚታወቀው ለነገሩ በእጽ ንግድ ዝውውር ውስጥ ያሉ ሰዎች አብዛኞቹ ምሕረት የለሽ ናቸው የሚባሉት በመንገዳቸው ላይ የመጣ የትንኛውንም ሰው ያው ገለው ነው የሚያልፉት በእሷ እስከ ሁለት መቶ የሚደርሱ ሰዎች በቀጥታ በእሷ ትእዛዝ ብቻ እንደ ሞቱ ነው የሚነገረው። እንግዲህ እዚህ በተለይ ደግሞ የሜድሊድ ካርተን ዘንድሮም ድረስ የሚታወቅ በበርካታ መሪዎቹ ቢቀያየሩም በነገራችን ላይ በ19 ሰባዎቹ መጨረሻና በ1980ዎቹ አካባቢ ላይ ትልቁ ሰው እንግዲህ እጅግ አስፈር የሚባለው ሰው ፓብሎ ስኮባር ነው። እስከሱ ድረስ ግሪዜልዳ ብላንኮ በከፍተኛ ሁኔታ በርካታ ስራዎችን በመስራትና ይሄ ካርተል ወይም ደግሞ ይሄ ሰንሰለት ሂደቱን ቀጥሎ አሜሪካን እንዲያሸብር ካደረጉ ግንባር ቀደም ማስተር ማይንዶች መካከል ዋነኛዋ ግሪዜልዳ ብላንኮ ነች። ዋና መቀመጫዋን አንድ ጊዜ ኒውዮርክ ታደርጋለች፣ ሌላ ጊዜ ሚያሚ፣ ከዛም ወደ ካሊፎርኒያ ሎስ አንጀለስ ድረስ በመግባትም የአሜሪካ መንግስትን በተለይ ደግሞ ድራግ ኢንፎርስመንት ኤጀንሲ የሚባለውን ዲኢኤ የሚባለውን የፖሊስ ቡድን ፈተናውን በማሳየት በጣም ከፍተኛ የሆነ ችግር በመፍጠር አሜሪካ ውስጥ ተቀምጣ ችግር የፈጠረች ደስ ሲላ ኮሎምቢያ የምትመላለስ ኮኬይን ጋድ ማዘር እስከመባል እንግዲህ የኮኬይኗ ንግስት እስከመባል እየደረሰችም ከነ ባብሎ ስኮባር ከነ ኤልቻፖ ጋር የምትፎካከር ከፍተኛ የሆነ ተደማጭነት ያላትም የእጽ አዘዋዋሪ ነች። በትክክል እንመልሳለን። እንዴት የአሜሪካን የምርምራው ማዕከል እችን ሴት ሊደርሱባት ቻሉ? የደረሱባት መንገድና ያመለ ሁለት ጊዜ አመልጣቸዋለች። እንዴት አመለጠቻቸው? በርካታ የሆኑ ሰዎችን እንደ እስከ 200 የሚደርሱ ሰዎችን ሳይቀር በቀጥታ በሷ ትእዛዝ እንደሞቱ እየታወቀ እንዴትስ በፍርድ ቤት በነጻ ልትሰናበት ቻለች? ተመልሰን የምንመለከተው ይሆናል። በመከታተል ላይ የምትገኙት በአለም ዝግጅታችን ነው፣ በምስራች ቴሌቪዥን ብቻ። ፕሮግራም በማዘጋጀትና ማቅረብ ደግሞ ይልማና ብሮክ አብረን አለን። የትምናት ይዱ አብራችሁን እንግዲህ ተመልሰን መጥተናል። እንግዲህ ቤተሰቦቻችን ስለ ግሪዜልዳ ብላንኮ በባዮ ዓለም ፕሮግራማችን መረጃን ወደ እናንተ እያደረስናችሁ እንገኛለን ዘኮኬን ጋድማዘር ዘ ብላክ ዊዶ የሚሏትን እቺ በኮሎምቢያ ውስጥ እንግዲህ በከፍተኛ ሁኔታ ስታዘዋውር የነበረችዋን በ1970ዎቹም ንግስት በመባል እስከ መባል የደረሰችዋን እንስት እያነሳንላችሁ እንገኛለን። ታዲያ ታሪኳ ወዴት ይወስደናል? በአሜሪካስ ምን ያህል ቆየች? ወደ ህይወት መጨረሻዋስ ምን እየተፈጠረ ነው? የሚሉትንም በርካታ ጉዳዮችን አሁንም የምናነሳ ይሆናል። እቺ ሰው ከኮሎምቢያ አሜሪካ እንደ ውሃ ስትመላለስበትም በርካታ የሰዎች ዝውውሮችም ስትሳተፍ የዝውውሮችንም ስታቀላጥፍ የኖረች አደገኛ ሴት ነች። እንግዲህ በአሜሪካ ዲኤዎች በጣም አስገራሚ ነገር ነው። በትክክል 1975 አካባቢ እንግዲህ የአሜሪካ ዲኤዎች እንዳልከው ከባድ የሆነ ፈተና ያስተናገዱበት እንዲሁም ደግሞ በጣም በተለይ ከዛ ዘዋወሮች ጋር ከፍተኛ የሆነ የሞት ሽረት ትግል የሚከናወንበት ጊዜ ነበረ። ይቺን ሴት እየተከታተሏት መጡ። 1970 ጀምሮ እስከ 75 ባለው በጣም እንቅስቃሴውን በጣም የምታሳልጥና ትልቅ ሰንሰለት ያላት ናት። ግን ያንን ሰንሰለቷን እጅግ ምስጢራዊ በሆነ በማይደረስበት መንገድ ነው የምታከናውነው። ኢቨን እንኳን ሌላው ቢቀር እንኳን የምርመራ። ሰዎች የት እንደደረሱ ምን አይነት መርማራ እያደረጉ እንዳለ ታውቃለች። መረጃ ይደርሳታል፣ ምክንያቱም በቡድኗ ውስጥ ትልልቅ ሰንሰለት ስላለ ማለት ነው። 1975 ላይ 150 ኪሎ ግራም እጽ አገኙ። የአሜሪካ የስለላው ቢሮ ማለት ነው ይህንን የሚከታተሉት ማለት ነው። 150 ምክንያቱም በእሷ ሰንሰለስር ያልፍ የነበረ ነው እና 150 ኪሎ ግራም እንደተገኘ በቀጥታ ዱኳ እንደደረሱባትና የሚቀጥለው ልትያዝ የምትችለው እሷ እንደሆነ ስታውቅ 1975 ላይ ሸሽታ ወደ ኮሎምቢያ ሄደች። ማምለጥ ቻለች ማለት ነው። በትክክል አዎ። እንግዲህ ያው ስለ ይሄኛው የዲኤ ኦፕሬሽን በዋናነት መነሻውን ኮሎምቢያ በማድረግ በነገራችን ላይ የኮሎምቢያና የሜክሲኮ መንግስታት ከአሜሪካ መንግስታት ጋር ስምምነት ስላላቸው እነዚህ የአሜሪካ ፖሊሶች ወይም ደግሞ ድራግ ኢንፎርስመንት ኤጀንሲ የሚባሉት ፖሊሶች በቀጥታ ኮሎምቢያ ድረስ የሚገቡና የተለያዩ ኦፕሬሽኖች ይሰሩ ነበር በተለያዩ ጊዜያት። እሷን ግን እዛው አሜሪካ ውስጥ ሆና በዚህ ደረጃ እንዳሸበረቻቸው በሚያውቁበት ሰዓት የስለላ አቅማቸውን ሁሉ እስከመጠራጠር ደርሰው ነበር። ኒውዮርክ፣ መሀል ኒውዮርክ ትቀመጣለች፣ ሚያሚ ትሄዳለች፣ ከዚህ ባለፈም ካሊፎርኒያ እነዚህን ሶስቱን እንትኖች ግዛቶች ግዛቷ አድርጋን የኖረችው ይሄ ሲደረስባት እንግዲህ በአሜሪካን ሀገር 150 ኪሎ ግራም ማለት አንድ ኩንታል ከግማሽ ኮካይን ማለት ነው። ኮካይን እነዚህ ኮካይኖች በትንሽ ነገር በዚህች ያክል ነገር ይዘስ ስትወጣ በከፍተኛ ሚሊዮን ዶላር የሚሸጥ ቀላል አይደለም፣ 150 ኪሎ ግራም አክል ማለት ነው። ከዚህ በኋላ ታዲያ ሷ ዱካዋ ሊገኝ አልቻለም። በትክክል ስራዋን በጥንቃቄ ስለምትሰራ በመንገዷ ላይ የሚመጡ ሰዎችን ሁሉ ከማስወገድ ወደኋላ ስለማትል ምንም አይነት ክፍተትን ስለማትፈጥርም የአሜሪካ መንግስት ራስ ምታት ነው የሆነችበት። የሲአይኤ ሰላዮችና የሲአይኤ ኦፕሬሽን ሰሪዎች በቀጥታ እሷን ለማግኘትና ወይም ደግሞ ካልቻሉም ለመግደል ያደረጉ ጥረት በዛን ወቅት አልተሳካም። ወደ ኮሎምቢያ ሄደች። ኮሎምቢያ የተወሰነ አመታት ኖረች። በነገራችን ላይ በቀጥታ የዋናው አዘዋዋሪ ማን ነው የሚለውን ነገር ለመድረስ የሚያደርጉት ጥረት እንጂ ስለ እሷ ምንም አይነት የሚያውቁት ነገር የለም። ግን ከዚህ ጀርባ ያለው ዋና አዘዋዋሪ ማን ነው የሚለውን ምርመራ ላይ ስለነበሩ ወንድ እየጠበቁ ሊሆን ይችላል በእርግጥ ምክንያቱም በወቅቱ ደግሞ በጣም የተለመደው የወንዶች ስለሆነ ማለት ነው። እሷ ዋና ትሆናለች ብለው ምናልባትም አላሰቡም ይሆናል። የተወሰነ አመት ኮሎምቢያ ከኖሮች በኋላ ተመልሳ ወደ አሜሪካ አሁንም ትገባለች። ማንም ከልካ የለባትም ማለት ነው። አሁን ደግሞ ሚያሚ ነው። ወደ ሚያሚ ግዛት ውስጥ ትገባና ደግሞ የራሷን ቪላ ሰርታ ምንም በደንብ ፈታው እያለች እየኖረች ንግዷን እያሳለጠች ትቀጥላለች ማለት ነው። እንደውም በአንድ ወቅት ላይ በአንድ መጠጥ ቤት ውስጥ በዝውውር ምክንያት በተደረገ ረብሻ በርካታ ሰዎች ሞተዋል። ወደ ደርዘን የሚሆነው ከአስራ ሁለት እስከ አስራ ሁለት የሚጠጉ ሰዎች ሞተዋል። ዋናው ምክንያቷ ከጀርባ የነበረችው እሷ እንደነበረች ነው የሚታወቀው እና አሁንም አሜሪካ ተመልሳ መታ ከአስራ ዘጠኝ ሰባ አምስት በኋላ ያለውን ጥቂት ዓመት አንድ ሁለት ዓመት ከኖረች በኋላ የተመለሰችው አሁንም ማሸበሯንና አሁንም ለፖሊሶች ራስ ብታት መሆኗን ቀጠለች ማለት ነው አው እንግዲህ ግሪዜልዳ ብላንኮ በቀላሉ በእጃቸው ውስጥ ልገባላችሁ አልቻለችም። ከነ ፓብሎ ኢስኮባር እኩልም ፈተና የሆነችባቸው ሰው ነች ማለት ይቻላል። እንደምታውቁት ፓብሎ ኤስኮባር በተለይ ደግሞ በሜድሊን ካርተል ወይም ደግሞ በኮሎምቢያ ውስጥም በከፍተኛ ደረጃ የሚታወቅ ሰው ነው። ከመንግስት ጋር በሚያደርጋቸው ድርድሮች፣ እንደዚሁም ደግሞ ራሱን ራሱ የራሱን እስር ቤት ሰርቶ እስከ መግባት ሚሊዮን ዶላሮችን አቃጥሎ ልጆቹን የሚያሞቅ ነው። በሆነ በፖሊሶች በሚያደርጉ ሽሽት ላይ የሚሊዮን ዶላሮችን ወደ ሶስት ሚሊዮን ዶላር ልጁ በረሬ ስላለችው ብቻ ያቃጠለ እጅግ አስገራሚ ሰው ነው። የእሱም ታሪክ እንግዲህ ሌላ ጊዜም እንዳስሰው ይሆናል ምናልባት በዚህ ከዝውውር ጋር እንግዲህ ሌላ ፕሮግራም የሚኖረን ከሆነ እና ከዛ እኩል አቅም ያላት ሴት ነበረች ግሪዜልዳ ብላንኮ። ምንድን ነው ታዲያ የተፈጠረው ወደ መጨረሻ አካባቢ የእሷም ኢምፓየር እንግዲህ፣ የትኛውም ኢምፓየር ቢዘረጋ ቢዘረጋ ወደ መጨረሻው መምጣቱ አይቀርም። የአሜሪካ ሰዎች ደግሞ ቀንና ማታ ከዋይት ሀውስ በሚሰጣቸው ትዕዛዝ እሷ ላይ ክትትል ማድረግ ጀመሩ። ዱካዋን ለማግኘት የሚያደርጉት ጥረት በጣም በከፍተኛ ሁኔታ ጨመረ። እሷን በዚህ መሀል ሁለት ሶስት ባሎችን አገባች። ሌሎችንም ልጆች እየወለደች ነው ስራዋን መስራው በነገራችን ላይ አለ። በነገራችን ላይ ብቻዋን ታገባለች። የተወሰነ ሶስት በነገራች በህይወት ዘመኗ ሶስት ባሎች ነው የነበሯት። ከእነኚህ ሶስት ባሎቿ የመጀመሪያውን አስገድደው ልጅ ይባላል መጀመሪያ ወደዚህ ዝውውር ያስገባት ሰው። ከዛ በኋላ እንዲሁ ሁለት ባሎች ነበሯት። እነሱንም እንዴት እንግዲህ እንዴት እንደተወገዱ ባይታወቅም፣ ብቻዋን እንደው መበለቷ ሴት ነው አንደኛዋ የቅጽል ስሟ መበለቷ ነው የምትባለው እንደ ፈት ዘብላኩዶ ማለት ነው። ፈቶና ስለምትኖር ነው እንግዲህ ማለት ነው። እጅግ አስፈሪ የነበረችዋ ሴት እንዳልከው፣ የሁሉም ኤምፓየር መጨረሻው መደረሱ አይቀርም። ቀደም ሲል እንዳልነው ደግሞ ይህ መንገድ የእሳት መንገድ ነው። የእሳት መንገድ ነው። እሳቱ ደግሞ የትን በየትኛውም ጊዜና ወቅት ላይ ሊያቃጥለ ሊፈጅ ይችላል። ሳትካረገግ ትገባለህ። መግባት አይቀርም። ስለዚህ እዚህ ሴትዮ መጨረሻ እየቀረበ መጣ ማለት ነው። ስለዚህ እንዴት ወደ ህይወቷ ፍጻሜስ፣ እንዴት ደረሰች? በምን ሁኔታ ምን ተፈጠረ? በአሜሪካ እስር ቤቶችም እንግዲህ ታስራለች፣ ስለገጠማት ነገር ተመልሰን እንመጣለን። ውድ የብስራት ቴሌቪዥን ተከታታዮች፣ ባዩ ዓለም ፕሮግራም ነው። ከአፍታ ቆይታ በኋላ እንመለሳለን። ተመልሰናል ክብራትና ክብራን በመከታተል ላይ የምትገኙት በአለም ዝግጅታችን ና በብስራት ቴሌቪዥን ብቻ ፕሮግራም በማዘጋጀትና በማቅረብ ወደ እናንተ ደግሞ ነው ይልማዘሬው እና እንዲሁም ብሩክ ጫላ አብረን አለን እስካሁን ከኛ ጋር ስለሆናችሁ እናመሰግናለን እንግዲህ ዛሬ ያነሳንላችሁ የምንገኘው እጅግ እጅግ አደገኛ የምትባል በጣም አስፈሪ ነው በአስራዘጠኝ ሰባዎቹ አካባቢ ከነበሩ ወንጀለኞች ውስጥ ግንባር ቀደም የምትባል ሴት ነች በወንዶች ለዛውም የወንዶች አለም በሚባለው የእፅ ዝውውር ውስጥ እቺ ኮሎምቢያዊት ሴስት የመጨረሻ ህይወቷ ምን ይመስላል የሚለውን የምንመለከትበት ሰዓት ላይ እንገኛለን። እንዴት መጨረሻ ላይ እንግዲህ ትልቅ የሆነ ክትትል እየተደረገባት ነበር። በፖሊሶች ቁጥጥር ስር ዋለች፣ በፈረንጆቹ አቆጣጠር በ1985 ዓ ም በአርቪን ካሊፎርኒያ በአሜሪካ እነዚህ ድራግ ኢንፎርስመንት ኤጀንሲ በሚባሉት ለዚህ ለድራግ ብቻ የተሰየሙ የፖሊስ አንድ የፖሊስ አንድ ክንፍ ናቸው። በእነሱ በካሊፎርኒያ ውስጥ በቁጥጥር ስር ውላለች። እንግዲህ በቁጥጥር ስር የዋለችበት ሂደት እንግዲህ አብራ በምሰራቸው ሰዎች በሚሆኑ ጥቆማዎች አለመግባባቶች እንደዚሁም ደግሞ ምናልባት የስለላ መዘናጋት የራሷንም ድክመት ሊሆን ይችላል። ነገር ግን በዛው በአሜሪካ ይህን ሁሉ አመት እንግዲህ ለወደ ሀያ አመት ለሚጠጋ አካባቢ ካሸበረቻቸው በኋላ በአጭር ጊዜ ውስጥ በአስራ ዘጠኝ ሰማንያ አምስት ለትንሽ ደቂቃ በተደረገ ኦፕሬሽን ከቤቷ ውስጥ ሆና በቁጥጥር ስር ላለች በቁጥጥር ስር ከዋለች በኋላ ታዲያ በቀጥታ ክስን የተመሰረተባት በሰው ወይ ዝውውር በእጽ ዝውውር በግድያዎች እንደዚሁም ደግሞ አሜሪካን ወደ ቀውስ ውስጥ በመክተት የሚል ክስ ተመስርቶባታል አዎ ትልቅ ክስ ነው የተመሰረተባት ነገር ግን ማስረጃ የለም ማስረጃ ከሌለ ክስ ብቻውን ምን ዋጋ የለውም ማለት ነው የተለያየ እንግዲህ ቀደም ሲል እንዳለው ከባድ የሆኑ በርካታ ግድያዎች ጀርባ እንዳለች ይታወቃል ነገር ግን የተከሰሰችውና ኒውዮርክ ፍርድ ቤት የቀረበችው በእፅ ዝውውር ነበር የግድያውን ምስክር ወይም ደግሞ ምስክር ወይም በቂ ማስረጃ ሊገኝ አልቻለም። በዚህ ምክንያት 1900 ቀደም ሲል እንዳልከው 985 ላይ ኒውዮርክ ፍርድ ቤት ቀርባ በዕፅ ዝውውር በሚለው ማለት ነው ብቻ በግድያው በቂ የሆነ ማስረጃ ስለሌለ 15 ዓመት ተፈረደባትና ወደ ዘብጥ ወረደች። አዎ እንግዲህ በ1985 15 ዓመት በጣም ትንሽ ነው። በነገራችን ላይ የትኛውም የእጽ አዘዋዋሪ እንግዲህ የኮኬን ጋድማዘር እስከ መባል የደረሰች አሜሪካን በእጽ ዝውውር ያጥለቀለቀችዋ ንግስት ንግስት የሚሏት ነው። ያብላክ እናቱ ላይ ተሰማማት፣ በነገራችን ላይ እና እቺ ሴት ማስረጃ የላትም ምን አለ ምን አይነት ጂኒየስ እንደሆነች ነው እዚህ ጋር የምታየው። ማስረጃዎች በማስረጃ ላይ ያስረግጡ አልቻሉም። ነገር ግን በዝውውሩና በዛ 150 ኪሎ ግራም እጹ ምክንያት የአስራ አምስት ዓመት እስር ተፈረደባት። ታዲያ የአስራ አምስት ዓመት እስር ከተፈረደባት በኋላ በ1994 ሌላ ክስ ነው የቀረበባት። ሌላ ክስ የቀረበባት ምንድን ነው? በሶስት ሰዎች ግድያ ነው። ማስረጃ ያለው የሚመሰክር ሰው ተገኘ እመሰክራለሁ በሚል በዛው በኒውዮርክ ፍርድ ቤት የይህንን ክስ ይዞ ቀረቡ። ማስረጃው እየተሰማ እና እዚህ ሴትዮ ላይ ወይስ ከሞት ወይስ ከእድሜ ልክ የሚያስፈረደው ሂደት እየሄደ ባለበት ሰዓት፣ ምስክሩ ላይ አቃቢ ህጉ እንግዲህ አቃቢ ህጉ በቂ ማስረጃ ነበረው ወይ? መመስከር የሚችል አቅም ነበረው። ነገር ግን ምንድን ነው የተባለው? በወቅቱ ኦፊሻል የተነገረው ነገር ማስረጃው ወይም ደግሞ አቃቢ ህጉ በሌላ ወንጀል ተጠርጥሮ ወንጀለኛ ስለሆነ የምስክርነት ቃሉ ተቀባይነት የለውም። የምስክሩ ማለት ነው አቃ ምስክ ምስክሩ ማለት ተቀባይነት የለውም የሚል ነው። ነገር ግን እውነታው ግን በእሷ ሰንሰለት አለ፣ ሰዎች አሏት። ስለዚህ በየትኛውም ጊዜ ያንን ምስክር የመገደል እድል ስለሚኖረው ምስክሩን ፈርቶ ነው እንግዲህ አቃቤ ህጉም ይሄንን ፈርቶ ነው የሚባለው። ምክንያቱም አንደኛ ይሄንን ምስክሩን ያቀረበው አቃቤ ህግ ያውቃል መረጃዎቹን መረጃዎቹ ከታወቁ መረጃዎቹን ማቅረብ በህግ መሰረት ያው ይችላል ይችላል ፍርዱም ሊሰጥ ይችላል። ነገር ግን እሷን በመፍራት ምክንያት የግድያ የተመሰረተባት በግድያ ምክንያት ዘጠና አራት ላይ የአቃቤ የቀረበው ምስክር ሊመሰክር አይችልም በሚል ምክንያት አንደኛው ሌላ ምክንያትም ሲነሳ ነበር። ምንድን ነው የሆነው? ይህ ምስክር ተብሎ የቀረበው ሰው በዛ በፍሎሪዳ ግዛት ውስጥ ከአንድ ጸሐፊ ጋር የፍቅር ግንኙነት ስለመሰረተ የፍቅር ግንኙነቱ በማስረጃ ተረጋግጧል፣ በሚል አንተ እንዳልከው በመፍራት ሊሆን ይችላል ያንን ጉዳይ ዝም ብለው እንዲታወቅ አድርገው የፍቅር ግንኙነት ጀምረናል። ያ ደግሞ ከህግ ሂደቱ ጋር የማፋለስ እና ምስክርነቱን ዋጋ ሊያሳጣው ስለሚችል በሚል ያ እዛ ዚች ግሪዜልዳ ብላንኮ ላይ ከፍተኛ ፍርድ ያሰጣል የተባለው የሶስት ሰዎችም የነፍስ ማጥፋት ግድያ ህግ ውድቅ ተደርጎላል። በቂ ምስክር ኖሮ ማስረጃም ኖሮ ነው ይሄንኛው የሶስቱ እንጂ ሌሎች በመቶዎች የሚቆጠሩ እሷ ከጀርባ ሆና ያስፈጸመችው የግድያ ነው ነገሮች አሉ። ነገር ግን እነሱ ማስረጃ ስለሌላቸው በዚህ ብቻ ተከሳ ነበር። ይሄም ሊሳካ አልቻለም ውድቅ ሆነ። መጨረሻ ላይ አስራ አመት ብቻ አካባቢ ወጣች ነው ከእስር የወጣችው በነገራችን ላይ በሁለት ሺህ አራት በፈረንጆቹ አቆጣጠር ከእስር ከወጣች በኋላ ኦሬዲ አርጅታለች፣ እድሜዋም ሄዷል። ንግስቲቷ ወደ ኮሎምቢያ ተመለሰ። በነገራችን ላይ ከሀገራችን ካስወጣት በኋላ አሜሪካ መኖር ስለማትችል ወዲያው ዲፖርት ካደረጓት ዲፖርት ካደረጓት በኋላ እንግዲህ በኮሎምቢያ ቦጎታ፣ ሜድሊን እዛ አካባቢ ላይ ኑሮዋን በማድረግ እየኖረች ነበረ ከልጇ ሚስት ጋርም እንደዚሁ አብራ መኖር ጀምራ ነበር ና በስተርጅናዋና በስተርጅናዋን በተለይ በስተርጅና ላይ የነበረውን ነገር እያረፈች ለመኖር አስባ ነበር። ነገር ግን ከኋላ መቼም ክፉ ታሪክ መቼም ቢሆን ይከተልሃል። ና ሁለት ሺህ አስራ ሁለት ላይ አንድ ሱፐር ማርኬት ገብታ ሸማምታ ዕቃ ልክ እየወጣች እያለ በሞተር የመጡ ሌሎች እንግዲህ ከእሷ ጋር በተለያ ምክንያቱም ይሄ ንግድ ዝውውሩ ከተለያዩ ሰዎች ጋር ከባድ የሆነ ፍልሚያ ውስጥ የሚከት ነው እና እንግዲህ የገደለቻቸው ወይ ያስገደለችባቸው ሊሆን ይችላል በሞተር መጥተው ተኩሶባት ህይወቷን አሳጧት ማለት ነው። እንግዲህ የዚች ዘኮኬን ጋድ ማዘር ግሪዜልዳ ብላንኮ ህይወት ፍጻሜው የሆነው በ2012 ዓ ም ነው። እሷ ከዚህ በፊት ስትፈጽማቸው የነበሩ አይነት ግድያዎች እንደተፈጸሙባት ይነገራል። ይህ ግድያ ታዲያ በሞተር ሳይክል የሚደረጉ ግድያዎች ናቸው። ያው በሞተር ሳይክል ላይ ሁለት ሰው ይቀመጣል፣ አንደኛው ሽጉጡን አምስቶ ይገላቸዋል ማለት ይሄ በእጽ ዝውውር ውስጥ በተለይም ደግሞ በላቲን አሜሪካ ያሉ እጽ ዝውውር ውስጥ ቢፈለግ ሰው የሚገደልበት ብቸኛው መንገድ ነው። ወይ መከነ መኪናው ማጋየት መኪና ውስጥ ከሆነ ና ትልቅ ከፍ ያለ ሰው ከዛ ውጪ በሞተር ሳይክል በበራሪ ጥይት ትመታና ትገደላለና እችም እንግዲህ ለብዙ ዓመታት አሜሪካን አሸብራ በህይወቷ ብዙ ውጣ ውረዶችን አልፋ መልቲ ሚሊየነር እስከ መሆን የደረሰች በሴቶች ብቻ የሚመራም ካርቴልን የመሰረተች እንደዚሁም በዝውውሮች ውስጥም በርካታ ሴቶችን ያሳተፈችው እንስት በ2012 ዓመተ ምህረት የህይወቷ ፍጻሜ ሆኗል። ህይወቷንም እሷ ስታደርገው በነበረው መንገድ ህይወቷን አጣለች፣ በሰዎች ተገድላ ማለት ነው። እንግዲህ ከዛ በኋላ ስለዚህ ሴትዮ ታሪክ ብዙ ፊልሞች፣ ብዙ መጻፎች ተጽፈዋል፣ ብዙ መጻፎች፣ ብዙ ፊልሞች ተጽፈዋል። እነሱን እንድትመለከቱ ነው የምንጋብዘው። እንግዲህ እሷ ላይ በዋናነት እቺ ሴት ከታች የተነሳችበት መንገድ እና በጣም የተገፋች ሴት ነበረች በጣም የተገፉ ሴቶች በተለያየ ጥቃት የሚደርስባቸው ሴቶችን ብቻ ሳይሆን ወንዶችም ሊሆን ይችላል። የትኛውም ሰው አይነት እንደዚህ አይነት ከባድ የሆነ ማህበረሰባዊ የሆነ በደል እያጋጠመው በመጣ ቁጥር ምን አይነት ሰው ሊሆን ይችላል የሚለውን አንድ ማሳያ ትመስላለች። ምክንያቱም በወንዶች ብቻ ይመራ የነበረውን ትልቅ ኢምፓየር በራሷ መገንባት ትችላለች። ምክንያቱም ከታች የደረሰባት መገፋት አንደኛ ሊሆን ይችላል። ምንም አይነት መገፋት ወደዚያ ያደርሳል አደርስም የሚለውን ለእናንተ እንተው እና ነገር ግን ከታች የነበረው ከባድ የሆነ መገፋት እዚህ አድርሷታል፣ ወይም ትልቁን የሰንሰለት ንግድ እንድትመራ ምክንያት ሆኗታል ተብሎ ይታሰባል። ለዛሬ እንግዲህ ቺን እንስት ወደ እናንተ መጣ። እንግዲህ ስለ እዚህ ሴትዮ ታሪክ በደንብ ለማወቅ እንግዲህ በ2016 ዓ ም ጄኒፈር ሎፔዝ ትሳተፍበታለች የተባለ ፊልምም እየተሰራ እንደሆነ ታውቋል። እስካሁን ድረስ አልወጣም። ነገር ግን በ2007 እንደዚሁም ዘኮኬን ጋድ ማዘር የሚል ፊልም በእሷ ዙሪያ በግሪዘልዳ ብላንኮ ዙሪያ ያጠነጠነ ፊልም ተሰርቷል። እንደዚሁ በርካታ መጽሐፎችም በ2006 እስከ 2013 ባለው ዓመተ ምህረት በርካታ መጽሐፎች የእሷን ታሪክ የሚያወሱ ከታሪኳ እንግዲህ ልንማርበትም ሊሆን ይችላል። እንግዲህ ታሪኳንም ለማወቅ እንደ አንድ ባዮግራፊ እንደ አንድ ግለሰብ እንደዛም ለሚጠቅሙ መጽሐፎችም ወጥተዋል። እንግዲህ ስለ እሷ ተጨማሪ ነገሮችን ማግኘት ትችላላችሁ። ባዮ አለም በብስራት ቴሌቪዥን ዛሬም እንደተለመደው አንድ ታሪክ ይዞ እስከዚህ ደቂቃ አብሯችሁ ቆይቷል። እስከዚህ ደቂቃ ስለተከታተላችሁን እናመሰግናለን። የሳምንት ሰው ይበለን።